በዚህ አጋጣሚ እናት ያላችሁ ሰዎች በጣም እድለኞች ናችሁ። የእውነት አሁን ነው ነገሮች በጣም እየተሰማኝ ያለው ከባድ ነው። አሁን ልክ አራስ ቤት ያለው ነገር በጣም ከባድ ነው። ብቻ በጣም እየከፋኝ ነው አሁን ላይ ማለት ነው። ሰላም፣ እንዴት ናችሁ ቤተሰቦቼ ሁሉ? ሰላም ስራ፣ ህይወት እንዴት ይሷቸዋል ጋር በጣም ቆንጆ ነው። እግዚአብሔር ይመስገን። ያው እንግዲህ አሁን ኦልሬዲ ደርሻለሁኝ ተዘጋጅ ምናምን ተብያለሁ፣ እና ማለት እየደረሰ ሲመጣ ያስፈራል በጣም አሁን ልክ እንደደረሰ ሳቅ በጣም መፍራት ጀምሬ አለሁኝ። እና በዚህ አጋጣሚ ምን እየተሰማኝ እንደሆነ ብነግራችሁ በጣም ነው ደስ የሚለኝ። ያው እንግዲህ የመጀመሪያ ልጄ ልወልድ ነው። ምን ማድረግ እንዳለብኝ አላቅም። እዚህ ጋ እንግዲህ እየተዘጋጀው ነው ማለት አንዳንድ ነገሮችን ገዝተሽ አስቀምጪ ምናምን ብለውኛል፣ ብዙ ሰው ማለት ነው እና እሱ እሱን ላዘጋጅ ነው ማለት ነው። እሱ ላሳያችሁ ብዬ ነው በዚህ አጋጣሚ። ፓኬጅ ፓኬጆች አሉ እና ፓኬጆች ስትገዙ ነው የገጠመኝን በዚሁ ልንገራችሁ ብዬ ነው። ፓኬጅ ላይ የፓኬጅ ዋጋ እና እንደዚህ ለብቻ ነጣጥላችሁ ስትገዙ በጣም ልዩነት አለው። በዚህ አጋጣሚ ማወቅ ያለባችሁ እሱን ነው እና ሲቀጥል፣ ትንሽ ያስፈራል ነገሩ። አንዳንድ እቃዎችን ገዝቻለሁ መቀበያ ልክ መቀበያዎችን እነዚህ እንደምታዩት እነሱን ገዝቻለሁ። ለራሴም አንዳንድ እቃ መያዝ አለብሽ ብለውኛል። በዚህ አጋጣሚ እናት ያላችሁ ሰዎች በጣም እድለኞች ናችሁ የእውነት አሁን ነው ነገሮች በጣም እየተሰማኝ ያለው ከባድ አሁን ልክ አራስ ቤት ያለው ነገር በጣም ከባድ ነው። ብቻ በጣም እየከፋኝ ነው አሁን ላይ ማለት ነው። በዚህ አጋጣሚ እናት ያላችሁ ሰዎች እድለኞች ናችሁ በጣም እናታችሁም በጣም መንከባከብ እንዳለባችሁ ነው እኔ የሚሰማኝ። ሁሉም ነገር ሲኖሩ ነው ማድረግ ያለባችሁ ከሆነ በኋላ እንዲባረግ ያ እንደዚህ ባረግ ብትሉ ትርጉም የለውም እና ዞሮ እግዚአብሔር የፈቀደውን ነው የሚያደርገው አሁን ላይ እሱን ያልኳችሁ ለምንድን ነው እሷ ብትኖር ይሄን ያህል አልቸገርም ነበረ። ማለት አላቅ አሁን ልክ ተወልደው ሕፃን ማጠብ በጣም ከባድ ነው። ክትትል ላይ ስንሄድ የሚያወሩት ነገር አለ እንደዚህ እንዲተገልብጡ ምናምን ምናምን ብቻ የሚወሩት ነገሮች በጣም ያስፈራሉ። ይሄ አጠገቤም ብዙም ሰው ስለሌለ እንዴት ነው የምትጠይቁት፣ የምታማክሩት እንትን ስለሌለ፣ ብቻ በጣም ነገሮች በጣም ከባድ ናቸው። ለእኔ ከብደውኛልና በዚህ አጋጣሚ አንዳንድ ነገሮችን ላዘጋጅ። ቢያንስ ሁለት ሳምንት ወይ ሶስት ሳምንት ነው ከዚህ በኋላ የሚቀረኝ። ኮፍያዎችን በከለር በከለር ነው የገዛሁት ያው ፒንክ ምናምን እና በጣም በቃ በጣም ነው እንትን የሚለው የሚያሳሱት፣ ማለት በጣም ትኒ ጥዬ ናት። አሁን ይች ናት፣ ያት ውስጧን በእናታች ካልሲዋ ምን እንደምታክል ማለት ነው። ውይ በስመ አብ፣ ወልድ፣ መንፈስ ቅዱስ። ይችን እንደምታክል እና ስገዛት ሳያት በጣም ነው በቃ የተገረምኩት የእውነት ያት እንደምታክል እቺ ደግሞ ጓንት ናት። ጓንታ ነው ዋት ምን እንደምታክል። ይሄ ራሳቸው እንዳይዋጥጡ ምናምን የምታደርጉት ነው፣ አንድ ላይ ከኮፍያው ጋር። እቺ ካልሲ ያለች ጓንት አላት እና ይችን ትመስላለች፣ ኮፍያዋ ማለት ነው። ሌላ ደግሞ እንግዲህ እቺ ደግሞ ጀምሱት ናት። በጣም ትን የሚጦች ናቸው። እነዚህንም አንድ አንድ ሶስት ምናምን የሚበቃ ይመስለኛል። አላቅ እንደዛ ነው ያሉ እና እነዚህን እናደርጋለን። በመቀጠል ደግሞ እዚህ ጋ እነዚህ ቲሸርቶች አሉ የዳይፐር መያዣ እነዚህ ቲሸርቶች አንድ ሶስት አራት። በነገራችን ላይ አሁን እንደዚህ ታደርግ ለምን አደረግሽ ልትሉ ትችላላችሁ። ማለት እኔ ኦልሬዲ ሄጄ ጄ ተዘጋጀ ስለተባልኩ ነው ይሄንን እያደረኩ ያለሁት። እኔም በርግጥ አሁን አብዛኞቻችሁ ለምን ገና እንደዚህ እንትን ሳይመጣ ልብስ አይገዛም ምናምን ለምን ፆታ አወቅሽ የምትሉ ብዙዎች አላችሁእና እኔ ይሄንን ያደረኩበት ምክንያት አንደኛ ብቻዬን ነኝ። እሱን ከግምት ውስጥ እንድታስገቡልኝ ይፈልጋለሁ። ምክንያቱም ፆታ ያወቅኩበትም ምክንያት አንዳንድ ነገሮች ቀድሜ ለመዘጋጀት ነው። ልብስ ግድ ያስፈልገዋል ምናምን ስለተባልኩ ለዛም ነው። ያው እንደምታውቁት ደግሞ እንግዲህ አሁን ራሴ ነኝ ለራሴ ያለሁት ከባለቤቴ በስተቀር ማለት ነው። አሉ በዙሪያዬ ብዙ ሰዎች አሉ። እነሱን እንትን እያልኩ ሳይሆን ነገሮች ላይ ጠንካራ ሆኜ ራሴ ነገሮችን እያስ እያስኬርኩ ነው ያለሁት። ያው እንደምታስታውሱ ሰርጌንም ራሴን ከሲስተር ጋር ሌሎችም አሉ። እንደዛ ሆኖ ያው ራሴ ራሴ ደግሽ ራሴ ሰው ጠርቼ ምናምን ነው እንደምታውቁት። ለዛ አሁንም ያንን በማሰብ ነው እየተዘጋጁ ያለሁትም ድንገት ምጥ ቢመጣብኝ አጠገቤ ሰው ስለሌላ ይሄንን ይሄንን እነያዝ ያንን እነያዝ የሚል ሰው ስለሌላ በዛ ሰዓት ናፍ አስታውሶ ይሄን ነገር ያደርጋል ብዬ አላስብም። ድንጋጤ ይኖራል እንደምታውቁት። አሁን ቤት ሰው የለም፣ ያንን የሚያስታውስ ስለሌላ አዘጋጅቼ ማስቀመጥ ስላለብኝ ነው ይሄንን እያደረኩ ያለውት፣ ለሌላ ነገር አይደለም። አብዛኞቻችሁ አሁን እንዴት ታስተካክያለሽ ልብስ፣ አሁን አይስተካከልም ምናምን ስለምትሉ ነው። ቅድም ይሄን እየነገርኳችሁ ያላችሁ ያለሁት፣ ይችን ደግሞ እንደምታያት መቀበያ መቀበያ ናት። ለስለስ ያለ ነው፣ ደስ ይላል። እንትኑ እነዚህንም የተወሰነ ይዛለው ማለት ነው። ሌላ እንግዲህ የሚቀረኝ ካለ ትነግሮኛላችሁ። እነዚህን አንድ ሶስት ወይ ሁለትም ቢስ የሚበቃ ይመስለኛል። እነዚህን ሌላ ደግሞ አንድ መታቀፊያ ወፍራም ይሄንን የተሳሳትኩት ካለ ግዴታ ደግሞ ሆስፒታል የሚያስፈልግ ነገር ሌላ ነገር ካለ እሱ እሱን፣ ነገሩ እዚህ ጋር ደም ለብቻ ካልሲ ገዝቻለሁ፣ ምን አልባት ካስፈለገ ብዬ እሱን እንይዛለን። ሌላ የረሳውት ይመስለኛል። ዳይፐር እና ዋይፕስ ምናምን ነው፣ እሱን እዛው ይኖራል ብዬ ስላሰብኩኝ ነው። ቀድሜ ያልገዛሁትኝ እንግዲህ የማማዬ ልብሶች እነዚህ ይመስላሉ ማለት ነው። እዚህ ጋ የቀሩ ይቺ ባግ አለች። እዚህ ውስጥ እቺ ይመስለኛል የጥጦ መያዣ ናት መሰለኝ አለች። እቺ ቦርሳለች ይሄ ያለው እነዚህ ያሉ ይመስለኛል። ይሄ ጡጦ ምናልባት አልባት ጡት እምቢ ካለ እዛው አካባቢ እንትን ይባላል ብዬ ነው እንግዲህ። እንደምንሰማው ከሆነ እስከ ስድስት ወር ድረስ የእናት ጡት ወተት አስፈላጊ ነው ነው የሚባለው። ና እንግዲህ እንደዛ ነው። ማውራት በጣም ከብዶኛል። ውስጤ በጣም ፍራት ፍራት እያለኝ ነው። እና ጸሎት አድርጉልኝ፣ ጸሎታችሁ አይለኝ የምሬን ነው። ከልቤ ነው። በጣም በቃ ጸልዩልኝ። እመቤቴ እንድትቀርበኝ ጸልዩልኝ። በተረፈ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በሰላም ወልጄ ደግሞ ልጄን አቅፌ ለማየት ያብቃን። እናንተም ይሄን እንደምትጠብቁ በጣም እርግጠኛ ነኝ። እስካሁን ስለምትአበረታቱኝ ለእኔ ያላችሁን ቦታ ቃለው እና እግዚአብሔር ያክብርልኝ የእናንተን መውደዳ ያሳጣኝ እላለሁ። በጣም የምወዳችሁ፣ በጣም የማከብራችሁ፣ ጸሎታችሁ አይልኝ ጸሎት አድርጉልኝ። ቻው፣ ወዳችኋለሁ።